ሰላም እንዲናችሁልኝ ውዴ ቻናል የቤተሰቦች ለዚህ ቻናል አዲሱ ናችሁ እንዳልከባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቱን መጫናችሁን እንዳትረሱ። ዛሬ እንግዲህ በትናንትናው ቪዲዮ ወደ እናንተ ጋር ተመልሼ እመጥቻለሁኝ። የትናንትናው ቪዲዮ እንግዲህ ከዚህ በፊት ተቀርጾ የቆየ ቪዲዮ እንደሆነ በኮሜንት አሳውቂያቸዋለሁኝ። የፍርድ ሂደቱን ተከታትዬ ውሳኔው ምን ነበር የሚለውን ነገር ተከታትዬ ወደ እናንተ አመጣልህ ብዬ ነበር ያሰብኩት። እንግዲህ ፍርድ ቤቱ በጊዜ ቀጠሮ ስለሰጠን ወደ እናንተ ማድረስ አልቻልኩም። ስለዚህ ግዴታ ስለሆነብኝ ቪዲዮ ለመልቀቅ ችያለሁኝ። ዛሬ እንግዲህ እነዚህን ወንድምና እህት እናገ እንገናኛለን ። ሁለቱ ሲገናኙ ያለውን ሪያክሽን ወደ እናንተ የምናመጣ ይሆናል። አንዳንድ ጥያቄዎችንም ጠይቂያቸዋለሁኝ፣ እነሱም እየመለሱልኝ ምላሽ አለ። ወደ መጨረሻ አካባቢም እንግዲህ ስጦታ ነገር አበረክተውልኛል እና እስከ መጨረሻው ደስ አብሯችሁን ቆዩ። ፒስ የያዘ ቦታ መጠቅስ የሄድበት እና ትንሽ ጊዜ ስለሚፈልግ ነው። ቆይ መኪና ውስጥ እቃ ልብሶች ምናምን እንዲያስገቡ። ምክንያቱም ከሄድን አንድ አምስት ቀን መቆየታችን አይቀርም። ሳ ስቲ እቃውን አዘጋጁ ብያቸው ላይ መኪና ውስጥ እስኪያስገቡ ነው። ጨርሰናል ካሉ እንወጣለን እና ታዲያ እንዴት ነው ያለው ነገር? ትናንጭ በሰው እኮ እንዳልክ ምንድን ነው ወንድሜ?

ነገሮችን ሳንጨርስ ብንጠራሽ እዚህ መጉላላት ይሆንብሻል። ከሰው ሀገር ነው የምትመጪው፣ ወንድምሽን ብለሽ ነው የምትመጪው። ስለዚህ ነገሮችን ጨርሰ መጠበቅ ስላለብን ነው እና ድንገት እንደዚህ ስላስለቀስንሽም ይቅርታል እንጠይቅሽ። ጸሎትሽ፣ የእናትሽ አምላክ የአባትሽ አምላክ ሰምቶሻል። አታልቅሽ፣ ራስሽን ለማረጋጋት ሞከያ ቤተሰብ እንግዲህ ተመልሰናል። እዚህ ጋ እህት እንግዲህ በጣም ስሜታዊ ስለነበረች ካሜራ ጥፍተን እሷን ለማረጋጋት ሞክረናል። ምክንያቱም ያለችበት ሁኔታ ለካሜራ የሚመጥን አይነት ነገር አልነበረም። ለማንኛውም ካሜራውን ካጠፋን በኋላ እሷን አረጋግተናል። አረጋግተንም አንዳንድ ያወራናቸው ነገሮች አሉ። ምን አውራን የሚለው ነገር አብረን እንከታተል እና ምን ተሰማሽ? በጣም ስሜቱ ማለት አልገባም። ለእኔ ምን ያህል ማለት በቃ እንጃ ከባድ ነው ስሜቱ። እና ዛሬ እንጃ የበጣም ብዙ አመት ጸሎት መልስ ያገኘበት ቀን ነው ማለት፣ እንዲቀላልም አልመሰለኝም። በጣም ከባድ ነገር ነው እና ገብተዋል። 18 ዓመት ማለት ከዚህም በኋላ ምን ያህል ጊዜ ነው እሱ ላላየው ብዬ በጣም ብዙ ጊዜ አስብ ነበረ። በቃ ባይዘዊ በአካል ነው እንጂ በልቤ በጣም ብዙ ነገሮችን አስቤያለሁ። በቃ ኖርማል እኔ እንደ እናት እንደ አባቴ እንደሞተልኝ ያህል ነው የተሰማኝ። ለምን መታሰር ብቻ አይደለም፣ ከኋላ የነበረውን አይነት እሱ ላይ የተሰራውን ነገር ሁሉም በልቤ እንዲሞት አደረገብኝ። ገብተዋል በጣም ከባድ ነው ወንድሜ። አስታውሳለሁ ልጆኛ በጣም ሁሌም እንትን ነው እና በጣም የሚረዳኝ ሰው ነው እና በቃ ከባድ ነው እኔ በጣም እንጃ አላውቅም። አይዞሽ አለሁልሽ ከሆነ ተፈትቻለሁ፣ የሰላም አየር ተምትሻለሁ። እግዚአብሔር ይመስገን አሁን የምታለቅሽበት ጊዜ አይደለም ከፈጣሪ በታቸው እንዳልክም በጣም እየረዳ ነው በሱ በሱ ቸርነት በሱ ድካም እኔ ምን ጊዜ እንደምገልጽ አላውቅም በሱ ድካም ነው ያለ ነው በፈጣሪ ቸርነት ከፈጣሪ በታቸው እሱን ጥሩ ልናል መላእክ የሆነ ልጅ አንቺ የምትደሰችበት እሱ የምታመሰግኝበት ታይም ነው የምሬ ነው እሱን አመስግኝልኝ እሱ የምታመሰግኝበት ታይም ነው የምታለቅሽበት ታይም አይደለም የምትደሰችበት እና፣ እስኪ አንተስ አሁን ያንተን ስሜት ነው ማወቅ የምፈልገው ያው እህትህ እንደመጣች ምናምን ነግሬሃለሁ ለአንተ ለዛም ነው ወደዛ ገብተህ እንድትደበቅ ያደረግኩና በእርግጥ እዚህ ጋር የምናወራው ነገር እያንዳንዱ ነገር ትሰማለህ አንተ እና እስኪ እህትን እንደምትመጣ ከነገር ከኋላ ያለውን ስሜት እኛ እናውቀዋለን። አሁን ደግሞ እህትን ስታገኝ የነበረው ነገር እንዴት ነው? እኔ በጣም ከግር ጥፍሬ እስከላይ ጸጉሬ ነው ለአያት የጓጓሁት፣ እና አሁን ራሱ ተደብቀ ቆይ ስትል አላስችል ብሎኝ ልወጣ ልወጣ እስክጠራኝ የራሱ መጠበቅ ከብዶኝ ነበር። የምሬን ነው እና በጣም ነበር የናፈቀችኝ። እንዲህ በአካል ማገኛቱ ላይ አይመስለኝም። በቃ እዛ እስር ቤት ውስጥ ጨልሞብኝ ስላለ እኔ እዚህ ሶወጣ ሰላም ትንፋሽ ተነፈሱ ገብተዋል። አሁን እሷን ሳገኛት ደግሞ መኖር ጀመርኩኝ። በጣም እንዳልከኝ ክብረት ይስጥልኝ፣ በጣም ነው የማመሰግነው። አሁንም ሁሌ ደጋግሜ የምለው ነገር ነው። በእኔ ሕይወት ላይ ትልቅ አሻራ ነው ያሳደር። በጣም አንተ፣ የማረሚያ ሕይወት የእስር ቤት ሕይወት በጣም አስከፊ ነው። በጣም ማለት ነው። እና እዚህ ገነት እዚህ አምጥተህ የተንከባከብከኝ ነው ይህ ገነት የሆነ ቤት ውስጥ የተንከባከብከኝ ነው ያለው እኔ እንጃ እኔ የሚሰማኝን ስሜት እንዲ ነው ብዬ መግለጽ አልችልም። በቃ ከጨለማ ወደ ብርሃን ስትወጣ እንዲ ነው ያለው ስሜት በቃ እሱ እይታ ነው የታየኝ ያለው እሱ ስሜት ነው የተሰማኝ ያለው እና ምን ብዬ እንደምነግር ምን ብዬ እንደምገልጸው እህትዬውንም በማግኘቴ ምን በቃ ምን ምን ልበል በጣም ከአቅም በላይ ነው። ምን ብዬ እንደምነግር አላውቅም። ክብረት ይስጥልኝ፣ እግዚአብሔር ይስጥልኝ። አንተ ብዙ እድሜ ኑርልን ለእኔ ብቻ አይደለም። እርግጠኛ ነኝ ከዚህ በኋላ ለብዙ ሰው እንደምትደርስ እና እንዲህ ለተቸገሩ ሰዎች መልአክ ነህ አንተ። የምሬ ነው። ስንት አጭበርባሪ በሞላበት ዘመን አንተ ለሀቅ ብለህ ምንም ሳታገኝ እንደዚህ እኔ ምን ልበል። በማርያም ከአቅሜ በላይ። የምር እውነት። እንግዲህ አንተ አሁን እናትም አባትም የለህም፣ ሰው ሀገር ነች፣ እህትም የለችው። እንግዲህ ይህ ሁሉ በሆነበት ሰዓት ላይ ነው አንተ ደፍረሃል ተብለህ 18 ዓመት ተፈርዶብህ በማረሚያ ቤት ውስጥ የነበርከው እና እስር ቤት ማለት ለአንተ እንዴት ነው? ስለ አይደለም እንደዚህ አይነት ህይወትን እየኖርክ እንደዚህ አይነት ነገር በህይወት ሀፍን አድርጎ አይደለም እስር ቤት ገብተህ እንደዚህ ከሰዎች ጋር መኖር እራሱ በጣም ከባድ ነው። በህይወት ውስጥ እንደዚህ አይነት ነገር ሀፍን አድርጎ እና በእስር ቤት ደግሞ ሲሆን ነገሩ በጣም ነው የሚከብድብህ። ስለ ህይወትን ማለት ምን አይነት ሀሳብ ነበር ስታስብ የነበረው? አንደኛ ነገር አንድ አለችኝ የምትለው የእናትም የአባትም ምትክ እህተ ነበረች አይደለም። እህትም ሰው ሀገር ነው የለችው። ስለዚህ ጠያቂ የነበረው የአንተ ጠላት የነበረ ሰው ነው አይደለ? ስለዚህ የእስር ቤት ህይወትን እስኪ በትንሽም ቢሆን እስኪ ለተመልካቾችም ለእህትም ያለውን ነገር አጫውታ። እንግዲህ እንደምታውቀው እንዳልክ በኢትዮጵያ በእኛ ላይፍ ልትሰርቅ ትችላለ፣ ሰው ገለ ልትገባ ትችላለ፣ ግን ደፈረ የሚለው ስም በጣም አጸያፊ ስም ነው። ሴት ልጅ ደፍሮ ነው ለዛውም ህፃን ልጅ ደፍሮ ነው የሚለው አስጸያፊ ነው። እና ኢቨን እስር ቤት ውስጥ ሁሉ እገለላለሁ ገብተዋል። እና እኔ እንደማላደርገው ታምናለች ብዬ የማስበው እህቴን ነው። እሷም እንደምታምን የማውቀው እህቴን ነው። እና እሷን ሳስብ ነው ትንሽ መጽናት ነው። ገብተዋል እስር ቤት ጨለማ ነው፣ በጣም አስከፊ ነው በጣም አስከፊ ነው። በቃ ነፃነትን አተህ መኖር ማለት ነው። የሁማን ራይት የሚባለው ነገር አለ አይደል? በቃ የሌለበት ቦታ ማለት እስር ቤት ነው እና ነፃነትን አተ ሰው ባስቀመጠል መንገድ ነው የምትሄደው፣ ሰው ባስቀመጠል ስትራክቸር ነው የምትጓዘው። እና በጣም ከባድ ቦታ ነው እስር ቤት እንዳልኬ፣ በጣም ከባድ ቦታ ነው። እና እኔ 18 ዓመት ተፈርዶብኝ ስቆይ እኔ አንድ ቀን እንዴት እንደሚመችልኝ እኔ የማውቀው በቃ እኔ ራሴን ለማጥፋት ብዙ ጊዜ ሞክር ያለው አንትኑ አልተመቻችልኝም እንጂ ሁኔታው አልተመቻችልኝም እንጂ ቢመቻችልኝ እኔ ራሴን ከማጥፋት ወደ ለም አልልበት ብዙ ጊዜ ነበር ኃጢአት መሆኑንም አውቃለሁ። ግን ያለው የመጨረሻ አማራጭ እሱ ስለሆነ ማለት ነው። በጣም እህቴም በሰው ሀገር ስለእኔ ሀሳቡ ጨረሳት አለቀች፣ ገብተዋል። በጣም ተጨነኩኝ እና አሁን እዚህ እየተሰማኝ ያለው ስሜት ውሃ እንዴት ነው፣ ውሃ ገብተህ አፍኖ ነው መውጣት ከብዶ፣ ስትወጣ ያለው ነፃነት እንደዚህ አይነት ነፃነት ነው የተሰማኝ ያለው እና በጣም አንተም እግዚአብሔር ይስጥህ ውለድ ክበድ። የእውነት በልጆች አንተ ብቻ አይደለም እንደ እኔ ብዙ ውስጥ እስር ቤት ውስጥ የሚሰቃዩ ሰዎች እንዳሉ አውቃለሁ በሀሰት ፍርድ ተፈርዶባቸው እና ለእነሱም ድረስላቸው። አንተ መልካም ሰው ነህ፣ መልካም ዘር ነህ። በጣም አመሰግናለሁ በጣም እኔም እንግዲህ እጅግ አድጌ ላመሰግናችሁ ወዳለሁኝ በቀጣይ እንግዲህ ያላችሁበትን ሁኔታ ጥሩ ቦታ ደርሳችሁ ወደ ተመልካቾቼ ዳግም እንደማመጣችሁ ተስፋ አድርጋለሁኝ። በእውነቱ እናንተን የመሰሉ ወንድምና እህት ማግኘት በጣም ለእኔ ትልቅ ነገር ነው። ገባችሁ? የምርም ቤተሰብ የሆን ያለ ነው እየተሰማኝ እና ከዚህ በኋላም ደግሞ ቤተሰብ እንደሆንን አውቃለሁኝም ልታረጋግጡልኝ ይችላላችሁ እናንተ አደለ ቤተሰብ ነን። ከዚህ በኋላ ቤተሰብ ነን። ከአሁን በኋላ እንጠይቃለን። እንዲህ እንዲህ ተመሰጋገነ ሰው በካሜራ ፊት ብቻ የምንለያየው ነገር አይደለም። እኔ ክብር አሪፍ ነው። የአባቴ የአባታችን ንብረት አለ የድርሻችን አለ እኔ ማርኬቱን ማውቀው ነው የሰራውበት ነው ከዚህ በፊት እና አሁንም ፕሮፊተብል እንደማደረገው ትርፈማ እንደማደረገው እኔ በጣም እርግጠኛ ነኝ። እና በጣም ሳፖርት ላደረገው ፈልጋለው ያንተን ምሰራውን ስራ በጣም ወጥቼ ጠንካራ ሰራተኛ ነኝ፣ እኔ ያመጣለሁ ከስተምር የስራ ሰው ነኝ እንዳልኩ ባለፈውም ስነግር እታች ወርጄ የምሰራ ልጅ ነኝ። እታች ወርጄ ከሰራ ዝቅ በለ ከሰራ ስራ ነው የሚያነሳ። ለዚህ እኔ ላግዝ እፈልጋለሁ በቻልኩት አቅም። እስኪ አንቺ የምጨምሪው የሀሳብ ካለ፣ ያው አሁን ትንሽ ተረጋግተናል ነው መሰለኝ ቅድም ትንስላልኩኝ ነው እና ምን መሰለ ማለት አሁንም ይሄ ላንተ ከሰራው ስራ አንጻር ምንም ነው። እኔ ማለት ምንም ነገር ውለታ ሊከፍል አይችልም ብዬ ማስብ አይነት ሰው እኔ ለምን ከተደረገልኝ ነገር ነው ማንም ሰው ሲደረግለት ከሚያደርገው በላይ ነው ልታደርግለት የሚገባው እና ለአንተ ግን ይሄ ለእኔ ምንም ነው ብዬ ነው የማስበው። ያው እዛ ባለው ሰዓት በጣም ብዙ ነገሮች ነበረ። ከማቀቱ ሰዎች ጋርም ከተለያዩ ሰዎች ጋር እናወራለን ስለነበረው ነገር፣ እውነት የማይመስላቸው ሰዎች አሉ። እውነት በእርግጠን የራሴን ላይፍ እንደሆነ ስነግራቸው ማያምኑ አሉ ና ምንድነው? አሁን ያው ብዙ ነገሮችን አይቻለሁ። እዚህ ጋር መተህ በጣም ብዙ ወጪዎችን ታወጣለህ። አብሮ የሚንቀሳቀሱ ሰዎች አሉ፣ ክሮዎች አሉና በካሜራም ያግዙ አሉ ና በጣም በቃ በጣም ስማርት የሆኑ ልጆች ጥሩ አእምሮ ያላቸው መልካም ነገር ነው የሚያስብ ልጆች አሉ ና እኔ በራሴ በኩል ያው ካሉ ሰዎች ከነበሩ ከጎኔ ከነበሩ ሰዎች ጋር በመተባበር ምንም ነው ለእኔ አሁንም አንተን ስራህን እየገለጸልኝ አይደለም። አደለም እና ያው ትንሽ ብትሆን መቶ ሀምሳ ሺህ ብር ካለኝ ላይ ለአንተ በስጦታ በልክ ባበረክትልህ በጣም ደስተኛ ነው መሆኑ፣ ያው አንተም ደስ እንደሚልህ እርግጠኛ ነኝ። ያው እየከፈልህ እንዳይመስልህ ያን እንድታቅል ፈልጋለሁ። ለምን ብዙ ነገር አድገልናል። ይሄ ለኛ ትንሽ ነገር ነው። ከዚህም ባለፈም ያው አብረን እንደ እህት እንደ ወንድም ከአንተ ጋርም እንደ ቤተሰብ በመጠያየቅ የተሻለን ነገርን ትሰራለህ። ይሄ ምንም የሚያስጠይቅ ነገር አይደለም። እናም ያው ብዙ ብዙ እይታ እንድታይ በጣም ማለት እንድትታይ፣ መልካምነትን ብዙ እንደኛ ማውራት የሚፈልጉ ሰዎች አሉ ተሰርተውላቸው እና ከእነሱ ጋር በመሆን ጥሩ የሆነ ነገሮችን እናወጣለን ብዬ አስባለሁ። በጣም እንዳልክ የምናመሰግን በጣም ነው የምንወድ ወንድሜ፣ ስለመለስ ግል ደ በጣም ነው የማመሰግን። ቤተሰብን እንግዲህ ከሁን ነው ግዴታ ነው ግዴታ ነው። ለማንኛውም ቤተሰቦች ከነዚህ ቤተሰብ ጋር የነበረን ቆይታ የነዚህ ቤተሰብ ታሪክ ይህንን ይመስላል። እንግዲህ ባልሰራው ወንጀል 18 ዓመት ተፈርዶበት በሐሰት ፍርድ ማረሚያ ቤት ቢቆይም በመጨረሻም እንግዲህ ፍርድ ቤቱ ወንጀለኛ እንዳልሆነ አምኖ በይቅርታና በምሕረት በሚሉ የሕግ ስርዓቶች ሊለቁት ችለዋል። እንግዲህ እኛም ስለተለቀቀ እና ከእህቱ ጋር ስለተገናኘ በጣም ነው ደስ ያለን። የእናንተን ጉዳይ እንግዲህ እዚህ ጋር እንጨርሳለን። ከዚህ በኋላ ሌሎች ቀሪ ስራዎች ስላሉን እነሱን የምን ስራ ይሆናል። ሲሻለኝ ነው እንግዲህ ወደ ስራ የምመለሰው። በቀጣይ እንግዲህ ሌሎች ስራዎችን ሰርቼ ወደ እናንተ የማመጣ ይሆናል። ለዛሬ ግን የነዚህ ቤተሰብ እዚህ ጋር ያበቃል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።